አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዝች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማይትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው፣ ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሡ ዘንድ ወነጀሉት። ንጉሡም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይ እንዲያሰቃይ ያዘዘው። የንጉስ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዛች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉስ እንደሆነ እጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜ የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉት አዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በሳቱ ላይ አማተ፣ በሳቱም የዋሊት ተመልሶ ጠፋ። ኮቶሎስም ይህን ታምር ባየ ጊዜ እጅግ አድንቆ፣ ጣጦስ ወንድም የወይን ስራይ እንዴት ተማርክና አወቅ አለው። ጣጦስም ይህ ከስራይ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ታምር እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን አለው ጣጦስም እንዲህ ብሎ መለሰለት በእርሱ ካመንክበት ከዚህ የሚበልጥ ታምራት ታደርጋለ በዚያንም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ እሳቱም ወደ ኋላ አሥራ ሁለት ክንድ ተመለሰና ጠፋ ከዚህም በኋላ መኮንኑ ወደ ንጉሥ አቦር ከመኮንኑ ከጣጦስ እና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሱም ሰምቶ ጭፍራ ልኮ አስቀረባቸው። ቅዱስ ጣጦስንም ራሱን በሰይፍ ቆረጠውና በሰማይትነት የሰማይትነት አክሊልን ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረውህቱም ማክሱ ወደ እስር ቤት ወደ እርሱ መጣች ወደ ቀድሞ ስራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትንም ማስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠምቃት። ወደ አባቷም ተመልሳ እንዲህ አለችው። አባቴ ወይለን የናለ ወንድሜ ለኮቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ከብሪግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩ ታዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራሮች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ ነፍሱንም በፈጣሪ እጅ ሰጠ። የቀረ ስጋውንም ወደ ሶስት ቆራርጠው የሰማይ ወፎች በሉ ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የህይወት አክሊልን በመንግሥተ ሰማያት ተቀበል። ወታደሮችን ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና፣ የመከራው ወራትም እስቲፈጸም ድረስ በመልካም ቦታ አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውም በዚያ አኖሩ። ከስጋቸውም ድንቆይ ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኮቶሎስ ወ አክሱ ብፅይት ወፍቁረጣጦስ ሰማይት ሶባ አተፈ በመስቀል ትምህርት ሕይወት መጠን አስርቶ ክሌቱ በእመት ማውድ ምኩናን ሰሰለ እሳት በዝህ ቀን የከበረ ይወልዮስ በሰማይትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋስ ከሚባል አገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማይታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱን ወደ አገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወርን ስላመጣለ ሰማይታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም፣ ስለ ጣዖት አምልኮም አያስገድዱትም ነበር። ጽህፈትም የሚያውቁ ሶስት መቶ አገልጋዮች አሉት። እነርሱም የሰማይታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማይታትን ያገለግሏቸዋል በቁስላቸውም ውስጥ መድኃኒት ያደርጉላቸዋል። ሰማይታትም ይመርቁታል እንዲህም ብለው ብለው ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደም ይፈስ ዘንድ አለ ከቅዱሳን ሰማይታትም ጋር ትቆጠራለህ። የካዲው የዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ወሊዮስን ከቅዱሳን ሰማይታት ከቁጥራቸው አንድ ሊያደርገው ወዶ ቅዱስ ሰማይታትም ቅዱሳን ሰማይታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘ። ወዲያውኑ ተነስቶ ይሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይም ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጠውታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸሌ ወዲያውኑ አፏን ከፍታ ሰባ ጠውታቱን መቶ ሰላሳ የሆኑ ካህናቶችን ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ላማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑ አርማንዮስም ጣዖታቱ ከአይናቶቻቸው ጋር እንደቀጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮሊዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያስነሳው ነበር። በአንዲት እለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባ ማስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ የሆልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜ ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውን በፍም አጠቆረ፣ ሽልማቶቻቸውና ዘንባባውን የጣዖቱን ቤት ሥርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በክብር ልብሶች በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪም መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጠዋ ወደሚባል አገር ሄደ። ከእርሱም ጋር የገምኑዲ መኮንንና የአትሪም መኮንን አሉ። የጠዋ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብሪ ግባውና በጌታችን ኢየሱስ ታመነና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንድሄድ እስክንድሮስም እኔ አላሰቃይም በአንተ ላይ ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም አምስት መቶ የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዲያስፈሩ ታዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹን እንሆን ዘንድ የሁላችንም ራሶቻችን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ አዘዘ ። ወዲያውኑ በመኮንኑ በስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታት ቆረጧቸው። ሊም ቅዱስ ዮልዮስ ልጁም፣ ቴዎድሮስ የከበረ ወንድሙ ዮኒያስ፣ ዮንያስ አምስት መቶ አገልጋዮቹ፣ የገምኑዲና የአትሪም መኮንኖች፣ ብዙዎች ሕዝቦች የሁሉም ቁጥራቸው አንድ ሺህ አምስት መቶ ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። የቅዱስ ዮልዮስንን የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድሬ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና፣ ትውልዱ ግን አቅፋስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸውም ታላላቅ የሆኑ ድንቆይ ታምራት ተደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሁሉ ሰማይታት ጸሎት የማረም በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለ ከመፍከር የምጽዋት ብሲል ላይለነግዶ ላይለፈላሲ